ሰላምና ጤና በያላችሁበት ይድረሳችሁ፣ ውድን የተከበራችሁ ቤተሰቦቻችን፣ እንደምናላችሁ ለነከ ሁለተኛው የዩቲዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ በድጋሚ ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በርካታ ያሉ የዝውር ጉዳዮችን እንደተለመደው በዛሬ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። ዛሬ እንግዲህ ሰፊ ጉዳዮችን ወደ እናንተም እናደርሳለን። ስለምታደምጡን ከልብ አድርገን እናመሰግናለን። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን ወደ እናንተ እናደርሳለን። ከመሸጋገሪያ በኋላ ተመልሰ እንመጣለን። አብራችሁኝ ነትቆዩ፣ በአክብሮት ነው የምጋብዘው። ዌስትሃም ዩናይትድ በዚህ ክረምት የ120 ሚሊዮን ፓውንድ የዝውውር ዋጋ ከሳውዲ ሊቀበል ይችላል። ወስት ሃይም ዩናይትድ በክረምቱ የዝውውር ገበያ ላይ ትልቅ ማበረታቻ ሊሰጠው እንደሚችል የሚጠበቅ ሲሆን በዚህ እየተቸገረ ያለውን የክንፍ አጥቂንም ሙሐመድ ቁዱስን የመሸጥ እድላቸው ከፍተኛ ነው። የጋናዊ ኢንተርናሽናል ባሳለፍነው የውድድር ዓመት በለንደን ስቴዲየም አስደናቂ የህይወት ጅምርን አድርጓል። ነገር ግን በዚህ የውድድር ዘመን በከፍተኛ ደረጃ ቁልቁል ወርዷል። አብዛኞቹ የወስት ሃይም ዩናይትድ ደጋፊዎች አሁን ላይ በሙሐመድ ቁዱስ ገንዜ በማግኘት እድላቸውን እንደሚፈልጉ መገመት ይቻላል። ከሳዑዲ ፕሮሊግ ግዙፍ ክለብ አልናሰር ለሙሐመድ ቅዱስ ፍላጎት ያለው ይመስላል። ጋዜጠኛ ቤን ጃኮብስ እንዳለው ከሆነ ሙሐመድ ቅዱስ ከዌስትሃም ዩናይትድ ጋር ባለው ውል ከሳዑዲ ክለቦች 120 ሚሊየን ፓውንድም የውል ማፍረሻን ዋጋን ማግኘት ይፈልጋሉ ነው ያለው። ሙሐመድ ቅዱስ ምናልባትም ቀደም ሲል ትልቅ ዝውውርን በአውሮፓ ሊያደርግ ይችል ነበር፣ ነገር ግን ያ ተስፋ ምናልባትም አሁን ላይ ላይሆን ይችላል። በአንድም ሆነ በሌላ ምክንያት የሃያ አራት ዓመቱ ወጣት ከዌስትሃም ዩናይትድ ጋር ጥሩ ዓመትን አላሳለፈም። ዘንድሮ ለቡድኑ እንግዲህ ውድቀትም ከተጠያቂዎቹ አንደኛው ነው። በሳዑዲ አረቢያ ውስጥ ያለው ቡድን እንደ መሐመድ ቁዱስ ያለ ተጫዋቾችን ለማስፈረም ቀጣይ እርምጃ ለመውሰድም መዘጋጀቱ ፍጹም ትርጉም ሊኖረው ይችላል። ዌስትሃም ዩናይትድ ከሞሐመድ ቁዱስ ሽያጭ አንድ መቶ 20 ሚሊዮን ዩሮ ለማግኘትም ይፈልጋሉ። ዌስትሃም ዩናይትድ በዚህ ክረምት ቡድናቸው ላይ ትልቅ ለውጥን ለማምጣትም ነው የሚፈልጉት። ሞሐመድ ቁዱስን መሸጥ 120 ሚሊዮን ዩሮ ለምስራቅ ለንደኑ ቡድንም ገቢ ሊያስገኝለት ይችላል ተብሎ ነው የሚጠበቀው። አልና ስሮች ሌሎች የፕሪምየር ሊግ ኮከቦችን በፍላጎታቸው ላይ እያስገቡ ይመስላሉ። ጃኮብስ እንዳለው ከሆነ የዌስትሃም ዩናይትድ ደጋፊዎች ምንም ጥርጥር የለውም ሙሐመድ ቁዱስ ላይ ፍላጎታቸውን እንዲያሳድጉና በዚህ ክረምትም በጣም ጠቃሚ የሆነ ገንዘብ እንደሚሰጧቸውም ተስፋ ያደርጋሉ ተብሎ ነው የሚጠበቀው። ኒውካስል ዩናይትድ የማንቸስተር ዩናይትድ ኢላማ የሆነውን አጥቂ ለማስፈረም ትልቅ እርምጃ እርምጃንም እየወሰደ እንደሆነ እየተገለጸ ይገኛል። ከሶስት የዝውውር መስኮቶች በኋላ የኒውካስል ዩናይትዱ እንዲሁ ደግሞ በክረምቱ ብዙ ገንዘብን እንደሚያውጣ ይጠበቃል። በርካታ ቦታዎች መፍትሄ እንደሚያስፈልጋቸው ተለይተዋል። ከነዚህ አንዱ የአጥቂ ቦታ ነው። አሌግዛንደር ኢሳክ በክረምቱ ከኒውካስል ዩናይትድ መልቀቅ ጋር በጥብቅ የተገናኘ ሲሆን አርሰናልና ሊቨርፑል የስዊድናዊውን ኮከብ ፈላጊ ክለቦች መካከል ናቸው። ነገር ግን የካራባው ካፕ አሸናፊዎቹ እሱ እንደሚቆይ ይጠብቃሉ። እናም ዓላማቸው ካሉም ዊልሰንን በመተካት ከእሱ ጋር የሚወዳደር ሰው ማስፈረም ነው። በክረምቱ ወደ ኒውካስትል ዩናይትድ ለመዘዋር በርካታ አጥቂዎች እየተመለከቱ ነው። ነገር ግን በዚህ ደረጃ በጣም ተጨባጭ የሆነው አማራጭ ሊያም ዴላፕ ይመስላል። በቅርብ ሳምንታት ውስጥ በዚህ ተጫዋች ላይ አሉታዊም እንግዲህ እድገቶችም እየታዩ እንደሚገኙ ነው ዘገባዎች እየጠቀሙ የሚገኙት። በተለይ ደግሞ ሌሎች ክለቦችም እንግዲህ የዚህ ተጫዋች ላይ ፍላጎት እንደነበራቸው የሚታወቅ ነው። እነ ማንቸስተር ነትድ የዚህ ተጫዋች ፈላጊዎች እንደሆኑ አሁንም ድረስ የሚታወቅ ጉዳይ ነው። ኒውካስል ዩናይትድ ሊያም ዴላፕና ተወካዮቹ ጋር ተወያይተዋል። ቲም ቶክ እንደዘገበው ኒውካስል ዩናይትድ በቅርቡ ከዴላፕ ተወካዮች ጋርም በጣም አዎንታዊ ውይይት አድርገዋል። እናም ዘገባው የክለቡን ፍላጎት ግልጽ ለማድረግ አሰልጣኙ ኤዲ ሃው ከተጫዋቹ ጋር በግል መነጋገሩን ያረጋገጠው። ዴላፕ በዚህ ክረምት ከሞላ ጎደል ወደ ሌላ ክለብ መሄዱ እርግጥ ነው። ተጫዋቹ ሰላሳ ሚሊየን ፓውንድ የውል ማፍረሻ ያለው ሲሆን እንደ ማንቸስተር ዩናይትድ ቸልሲና ኤቨርተን ያሉ ክለቦችም እሱን ደግሞ ለማስፈረም እንቅስቃሴ ያደርጋሉ እንዲሁ ፍላጎትም አላቸው። ነገር ግን በዚህ ደረጃ ወደ ስምምነት ከፍተኛ እድገት ያደረገው ኒውካስል ዩናይትድ ነው። ኒውካስል ዩናይትድ የሊያም ዴላፕ ፊርማ በዚህ ክረምት ማጠናቀቅ መቻሉ ገና መትት ያለበት ነገር ነው። ነገር ግን እሱ በቡድናቸው ውስጥ ጥሩ ተጨማሪ እንደሚሆን ምንም አይነት ጥርጥር የለውም። እንዲሁም በዊልሰን ላይም ትልቅ ማሻሻያዎች ይኖራሉ ተብሎ ነው አሁን ላይ እየተጠበቁ የሚገኙት። ቶትንሃም ለማርከስ ራሽፎርድ ጥያቄ ለማቅረብ እያሰበ የሚገኝ ቡድን ነው። ራሽፎርድ በቪላ ፓርክ አዲስ ምዕራፍ ከጀመረ በኋላ አስደናቂ ጊዜን እያሳለፈ ነው። የፊት አጥቂው በፍጥነት በአሰልጣኝ ኡናይ ኤምሪ አመኔታን አግኝቷል። ቪላ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ላይ በሁለቱም ጨዋታዎች ላይ እንዲጀምር የተደረገው ራሽፈርድ ነበር። ኦሌ ዋትኪንስ በሁለቱም ጨዋታዎች ተጠባባቂ ወንበር ላይ ነበር። ራሽፈርድ በአሰልጣኙ ተወዳጅነትን አግኝቷል። በቪላ ውሰትም ውል 40 ሚሊዮን ፓውንድ የመግዛት አማራጭን ይዟል። ፋብሪሲዮ ሮማኖ እንደተናገረው ቪላዎች የማርከስ ራሽፎርድን ውል ቋሚ ማድረግ ፍላጎት አለው ነገር ግን ራሽፈርድ በቪላ ውሳኔ ላይ ከመድረሱ በፊት በሚቀጥለው የውድድር ዘመን በየትኛው የአውሮፓ ውድድር ላይ እንደሚጫወቱ ለማወቅ እንደሚጠብቅ ነው የተናገረው። ከፉትቦል ትራንስፈር የተገኘ አዲስ መረጃ መሰረትም ቶተናም በራሽፈርድ ዝውውር ላይ ለመግባትና ተጫዋቹን ወደ ሰሜን ለንደን ለመውሰድም ተስፋ ያደርጋል። ቶተንሃም ሆትስፐርስ ማቲያስ ቴለን ከማዘወሩ በፊትም በጥር ወር ራሽፈርድን የማስፈረም ሀሳብ ነበረው። ነገር ግን ራሽፈርድ በቪላ በሚያሳየው አስደናቂ ብቃት ምክንያት ስፐርስን ለማስፈረም እየፈለጉ እንደሆነ ተሰምቷል። ራሽፈርድ በኦልትራፎርድ ወደፊት ቆይታ ሊኖረው ይችላል የሚል ግምት አለ። ሆኖም ግን የቲም ቶክ ስለ ሁኔታው ያለው ግንዛቤ ተቃራኒ እውነት ነው። ተጫዋቹና ክለቡ ለመለየትም ዝግጁ ናቸው ተብሏል። ፉትቦል ትራንስፈር ስለ ሁኔታው አዲስ መረጃን ያጋራ ሲሆን እንግሊዛዊው ኢንተርናሽናል በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድን እንደሚለቅ ነው የሚጠበቀው። ነገር ግን ራሽፎርድ በአእምሮ ውስጥ የሚወደው ክለብ አለው። ቪላ ወይም ስፐርስ አይደለም። ማርከስ ራሽፎርድ ባርሴሎናን ነው የሚወደው። ቲም ቶክ ቀደም ሲል ራሽፎርድ በክረምት የዝውውር መስኮት የወደፊት ህይወቱንም በባርሴሎና ማድረግ ይፈልጋል የሚል መረጃን አውጥቶ እንደነበር ነው የተገለጸው። አርሰናል ከአማካዩ ጋር ይለያያል የአርሰናሉ አማካይ ጆርጂኒዮ በክረምቱ ኤምሬትስ ስቴዲየምን እንደሚለቅ ወስኗል። እንደ ፋብሪሲዮ ሮማኖ ገለጻ ከሆነ ጆርጂኒዮ ከአርሰናሎች ጋር ያለው ውል ሲሊራዘም ስለሚችልበት ሁኔታ ከተነጋገረ በኋላ ፍሬ አላፈራም የ33 ዓመቱ ተጫዋች ከናፖሊ ቼልሲን ከተቀላቀለበት ከ2018 ጀምሮ በፕሪምየር ሊግ ማሳለፍ ችሏል በምዕራብ ለንደን ከሰሜዎቹ ጋር ከአምስት ዓመታት ቆይታ በኋላ በ2023 ወደ ሰሜን ለንደን አቅንቶ በድምሩ 78 ጨዋታዎችን ለአርሰናሎች ተጫውቷል። ሆኖም ግን በኤምሬትስ ስቴዲየም ያሳለፈው ቆይታ መጨረሻ ላይ የደረሰ ይመስላል። ወኪሉ ዣኦ ሳንቶስ በእንግሊዝ ከሚገኙ ክለቦች ጋርም አርሰናልን ጨምሮ አዲስ ኮንትራት ለመፈራረም ውይይትና ድርድር እንደሚያደርግ ገልጾ ነበር። ከጣሊያን ክለቦችና ከጆርጂኒዮ የትውልድ ሀገር ብራዚል ክለቦች ጋርም ንግግሮች ሲደረጉ የቆዩ ሲሆን፣ ሳዑዲ አረቢያ እንደ አማራጭ ይታያል። አሁን ግን አርሰናሎች ከተጫዋቹ ፍላጎት ውጭ ናቸው ሲል ፋብሪሲዮ ሮማኖ ገልጿል። ጆርጂኒዮ ጁን 3 2025 ከኤምሬትስ ይወጣል ተብሎ ይጠበቃል። ከሌሎች ክለቦች ጋር ያለው ግንኙነት አሁንም ቀጥሎ ነበር። ነገር ግን ጆርጂኒዮ በፕሪሚየር ሊግ ከሰባት ዓመታት ቆይታ በኋላ እንግሊዝን ሊለቅ የሚችልበት እድል አለ። ለጆርጂኒዮ አንድ ትልቅ አማራጭ ወደ ብራዚል መመለስ ይመስላል። አማካዩ ከፍላሚንጎና ፓልሜራስ ጋር በጥብቅ እየተገናኘ ነው። በተያያዘ መረጃ የአርሰናል አማካይ አልበርት ሳምቢ ሎኮንጋ በውሰት በላሊጋው ሴቪያ በነበረበት ወቅትም ሌላ የጉዳት ችግር ገጥሞታል። የሀያ አምስት አመቱ ተጫዋች የአርሰናል ንብረት ሆኖ ይቆያል። ሎኮንጋ በክሪስታል ፓላስ፣ ሉተን ታውን እና ባሁን ጊዜ ደግሞ በሴቪያ የሚገኝ ሲሆን በአንዳሉዥያኑ ያለው ቆይታ በጉዳት ምክንያት ጥሩ አይሆንም። የላሊጋው ክለብ አስር ሚሊዮን ፓውንድ በሆነ የግዢ አማራጭም ውል ለማስፈረም አቅደው ነበር። ነገር ግን ጉዳቱ አሁን ላይ ግዢውን የሚፈጽሙት አይመስልም። ከ2023 ጀምሮ በአጠቃላይ ስድስት የጡንቻ ጉዳት የደረሰበት ሲሆን አሁን ያጋጠመው ጉዳት ቀሪው የውድድር ዘመንን እንደሚያመልጠው ያደርገዋል። ደሚረር እንደዘገበው ከሆነ ሲቪያ ከዚህ ክረምት በላይ ሊያቆየው አይችልም። ወደ ሰሜን ለንደን የሚመለስ ከሆነ አርሰናል አማካዩን በቋሚነት የሚለቁበት መንገድ መወሰን ወይም ደግሞ በድጋሚ በውሰት ሊሰጡትም ይችላሉ ተብሎ ነው የሚጠበቀው። አንድሪያስ ኢኒያስታ ባሎን ዶርን ማሸነፍ ይገባው ነበር ብለዋል ዚነዲን ዚዳን። አንድሪያስ ኢኒያስታ በ2010 ከሊዮኔል ሜሲ በላይ የባሎን ዶር ሽልማት ይገባው ነበር ብሏል። ስፔናዊው የዓለም ዋንጫም በማሸነፍና ፍጻሜው ላይ ጎል አስቆጥሮ ነበር። በወርልድ ሶከር ቶክ ለመገናኛ ብዙኃን ሲናገር ዚዳን ኢኒያስታ የባሎን ዶር ሽልማትን ተዘርፏል ሲልም ነው አጥብቆ የተናገረው። የባርሴሎናው ድንቅ ተጫዋች በ2010 ከክለቡና ከሀገሩ ጋር ባሳየው ብቃት የፍራንስ ፉትቦል ሽልማት ይገባው ነበር ሲል ተናግሯል። አጮቱን አደንቀዋለሁ። እናም ባሎን ዶርን አላሸነፈም፣ ነገር ግን ይገባው ነበር። የዓለም ዋንጫን ሲያሸንፍ ባሎን ዶርን ማሸነፍ ነበረበት። ልዩ ዓመትንም አሳልፏል ነው ያለው። በወቅቱ የፍራንስ ፉትቦል አዘጋጅ የነበረው ፓስካል ፌሬ በ2024 አማካዩ ጡረታ መውጣቱን ሲያሳውቅ አንድሪያስ ኢኒየስታ ይቅርታ ጠይቆ ነበር። ስፔናዊው በ2010 ምርጡ ተጫዋች እንደሆነ ተነግሮ የባሎን ዶር ሽልማት ፈጽሞ ስላልተሰጠው ግን ይቅርታ መጠየቁ ይታወሳል። ዚዳን አንድሪያስ ኢኒያስታ ትልቅ ተጫዋች ነበር። ለቡድኑ የከፈለው መስዋዕትነት በመጨረሻም የላቀ ግለሰባዊ እውቅና እንዳይሰጠው አድርጎታል። በባሎን ዶር አሸናፊዎች ዝርዝር ውስጥ የሚገኝ ነበር። ሁሌም የእሱ አለማሸነፍ በጣም ያማል። በታሪክ ሁሉ ትልቁ የጨዋታ አቀጣጣይ ነበር። ኢኒያስታ ከዣቪ በተሻለ ብዙ ጊዜ ሽልማት ይገባው ነበር ብሏል። ዚናዲን ዚዳን 1998 የዓለም ዋንጫን ከፈረንሳይ ጋር ካሸነፈ በኋላ ባሎን ዶርን አሸንፏል። በ2002 ሮናልዶ ሎዊስ ናዛሪዮ ደሊማ እንዲሁም ፋቢዮ ካናቫሮ በ2006 የቀጠለ ነገር ግን ሊዮኔል ሜሲ በ2010 የላሊጋና የአውሮፓ ቻምፒየንስ ሊግን ከፍተኛ ግብ አስቆጣሪነት በመሆኑ ባሎን ዶሩን መውሰዱ ይታወሳል። ሊዮኔል ሜሲ የ2010 የባሎን ዶር ሽልማትን በማሸነፍ መገረሙን አምኗል። ሊዮኔል ሜሲ በ2010 የባሎን ዶር ሽልማትን ካሸነፈ በኋላ ከዩኤፋ ጋር ባደረገው ቆይታ መገረሙን አምኗል። የባርሴሎና የቀድሞ ኮከብ ሜሲ አንድሪያስ ኢኒየስታ እና ዣቪ ሽልማቱ ይገባቸው ነበር ሲል ነው የተናገረው። ይሄ ለኔ በጣም ልዩ ቀን ነው። ይህንን ለሁሉም የቡድን አጋሮች ማካፈል እፈልጋለሁ፣ ምክንያቱም እነሱ ባይኖሩ ኖሮ ይህ ሽልማትን ለመቀበል እዚያ ልመጣም ነበር። አንድሪያስ ኢኒየስታ ወይም ሻቪ ሄርናንዴዝ ስለማሸነፋቸው ብዙ ወሬዎች ቀደም ብለው ነበር፣ ስለዚህም እንደ ማንኛውም ሰው አስገርሞኛል ሲልም ነው ሊዮኔል ሜሲም እንዲሁ የተናገረው። ዳቪድ ኦርነስቲን ቪክተር ኦሲሜን በዚህ ክረምት የማንቸስተር ዩናይትድ አጀንዳ ላይ አይደለም ብሏል። ዳቪድ ኦርነስቲን በማንቸስተር ዩናይትድ በመጪው የዝውውር መስኮት ቅድሚያ የሚሰጠው የአጥቂ መስመር ተጫዋች እንዳልሆነ ነው የተናገረው። ዳቪድ ኦርነስቲን ሲናገር ማንቸስተር ዩናይትዶች አጥቂና አስር ቁጥር ቦታ ላይ ተጫዋቾችን ለማስፈረም ዋና ትኩረታቸው አድርገው እየፈለጉ ነው። በቅርቡ በፍጥነት ዝውውሮችን መጨረስም ይፈልጋሉ። የሚፈልጓቸውን ስምምነቶችንም ለማድረግ ዝግጁ ናቸው። በቀጣይ ዓመት በአውሮፓ ውድድር ላይ ጥገኛ አይደሉም። አሁን ላይ ትኩረታቸው አስር ቁጥር ቦታ ላይ ዋና ትኩረታቸው ማቲያስ ኩኛህ ነው። 62.5 ሚሊየን ፓውንድ የመልቀቂያ አንቀጹንም ለመክፈል ተስማምተዋል። ሌሎች ክለቦች ማቲያስ ኩኛህን እንደሚፈልጉት ግልጽ ነበር። ነገር ግን ማንቸስተር ነትን ሊያገኙት ቀርበዋል የሚል ብሩ ተስፋ አለ። ሌሎች አማራጮችም አሏቸው፣ እንደ አንቷን ሴሜኒዮ እንዲሁም ታይለር ዲብሊንግ የመሳሰሉ አማራጮችም ነበሯቸው ያሉ ሲሆን እንደ ማቲያስ ኩኝ ያለ ተጫዋች ግን በቅርቡ ያስፈርማሉ። በአጥቂ ቦታ ላይ የሚገኘው ቅራቸው ሊያም ዴላፕ ነው። እሱ ቁጥር አንድ ላማቸው ነው። ኢፕስዊታውን ከወረደ ሰላሳ ሚሊየን ፓውንድ በኋላ እንግዲህ ኢፕስዊታውን ከወረደ በኋላ ሰላሳ ሚሊየን ፓውንድ የውል ማፍረሻ ነው ያለው። ቻልሲን ጨምሮ ሌሎችም ብዙ ፈላጊዎች ስላሉት ከባድ ትንቅንቅ ግን ይደረጋል ተብሎ ይጠበቃል። ማንቸስተር ዩናይትድ ሌሎች አጥቂዎችንም የሚመለከቱ ከሆነ እርግጠኛ ነኝ ቪክተር ኦስሜን እንደማይሆን ብለዋል ዳቪድ ኦርናስቲን። እርግጠኛ ነኝ ምንም እንኳን እርሱን እንደሚፈልጉት ዘገባዎች ቢወጡም ቪክተር ኦስሜን ግን በማንቸስተር ዩናይትድ አጀንዳ ውስጥ አይደለም ሲልም እንዲሁ ተናግሯል። ሌሎች ዝውውሮች በሽያጭ ላይ የተመሰረቱ ሲሆን እንደ ራሽፈርድ ያሉ ሽያጮች ይጠበቃሉ። አስተንቪላ ራሽፈርድ ለመግዛት አርባ ሚሊዮን ፓውንድ የመክፈል አማራጭ አላቸው። ቡድኑ ወደ ቻምፒየንስ ሊግ መግባታቸውንና ለመግባታቸው ለራሽፎርድ ዝውውር ወሳኝ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ሌላኛው አማራጩ ደግሞ ቪክተር ዮከርሽን ማስፈረም እንደሆነ ጭምር ነው የተናገረው። ማንቸስተር ዩናይትድ በ2022 ኒውካስልን የለቀቀውን የ28 ዓመቱን ተጫዋች ለማስፈረም እየሰራ ነው። ማንቸስተር ዩናይትድ የፕሪስተን ኖርዝ ኢንድ ግብ ጠባቂ የሆነው ፌርዲ ውድማንን ነው በውድድር ዓመቱ መጨረሻ የማስፈረም ፍላጎት እንዳላቸው የሚነገረው። የ28 ዓመቱ ተጫዋች በዘንዶ የውድድር ዘመን በሻምፒየንሺፕ ክለብ ጥሩ እንቅስቃሴን ያደረገ ሲሆን አስራ ሰባት ጊዜ ደግሞ ጎል ሳይቆጠርበት መውጣት ችሏል። በማንቸስተር ዩናይትድም ሁለተኛ ምርጫ በረኛ ሊሆን እንደሚችል ነው የሚጠበቀው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ተጫዋቹ በ2022 ኒውካስልን ከለቀቀ በኋላ ማንቸስተር ዩናይትድ ፊርማውን ለማግኘት እየሰራ ነው። ተጫዋቹ በክረምቱ ኮንትራቱ ያበቃል። እንደ ነፃ ወኪልም ሊያስፈረሙት ይችላሉ። ማንቸስተር ዩናይትድ በግብ ጠባቂ ክፍል ውስጥ የበለጠ ጥልቀትና ጥራት የሚያስፈልገው ሲሆን ውድማን ቶም ሂተንን ይተካል ተብሎ ነው የሚጠበቀው። ለማንቸስተር ዩናይትድ ተስፋ አስቆራጭ የውድድር ዘመን ሆኖባቸዋል። በግብ ጠባቂ ክፍል ውስጥም በጣም ደካማ ነበሩ። አንድሬ ኦናና እና አልታይ ባይንደር በጣም ደካማ ነበሩ። እነሱን ለመተካተም አሁን ላይ ይኖርባቸዋል። ይህ በእንዲህ እንዳለ የ28 ዓመቱ የሻምፒዮንሽፕ ግብ ጠባቂ ማንቸስተር ዩናይትድን የመሰለ ትልቅ ክለብ ጥያቄ ስለቀረበለት ይደሰታል ነገር ግን በማንቸስተር መደበኛ የጨዋታ ጊዜን የማግኘት እድል የለውም ተብሎ ነው የሚታሰበው። አሁን ላይ ለሻምፒዮንሺፕ ቡድን ቁልፍ ተጫዋች ነው። እናም በአዲሱ አበባ ክለቡን በቋሚነት መጫወት ይፈልጋል። የቀድሞው የኒውካስል ዩናይትድ ግብ ጠባቂ ለማንቸስተር ዩናይትድ ጠቃሚ ተቃሚ የመጠባበቂያ አማራጭ ሊሆን ይችላል። እንደ አንድሬ ኦናናናል ታይባይን ድራ ያሉ ግብ ጠባቂዎች በክረምቱ ስለሚለቁ እንግዲህ የመሰለፍ እድልንም በእርግጠኝነት ማግኘት ይፈልጋል ተብሎ ነው የሚጠበቀው። ግብ ጠባቂው በሚቀጥለው የውድድር ዘመን መደበኛ የመጫወቻ ቦታን ለማግኘትም ይፈልጋል። ከዚህ ባለፈም በኒውካስል መጫወት ተስኖት የነበረ ሲሆን ወደ ሊጉም ተመልሶ በፕሪሚየር ሊግ ብቃቱን ማሳየትም ይፈልጋል። ማንቸስተር ዩናይትድ በዚህ ክረምት በርካታ ቦታዎችን ማሻሻል ይመኛሉ። የ28 ዓመቱ ግብ ጠባቂ በነፃ ዝውውር ማስፈረማቸውም በሌሎች የቡድኑ ዘርፎች ላይ ኢንቨስት ለማድረግም ይረዳቸዋል ተብሎ ነው የሚጠበቀው። በሊቨርፑል የመጫወቻ ጊዜ በማጣቱ የተበሳጨው ተጫዋች በአንፊልድ የወደፊት ቆይታ ላይ ጥርጣሬ አለው። የሊቨርፑል አማካይ ሀርቪ ኤሊዮት በክለቡ የጨዋታ ጊዜ ባለመኖሩ ተበሳጭቷል። ነገር ግን በዚህ ክረምት ለመልቀቅ መፈለጉ አጠራጣሪ ነው። የፉትቦል ኢንሳይደር ዘገባ እንደሚያመለክተው በዚህ የውድድር ዘመን ባገኘው የጨዋታ ጊዜ ቅር ተሰኝቷል። ተጫዋቹ በዘንድሮ የውድድር ዘመን ለሊቨርፑል አንድ የፕሪምየር ሊግ ጨዋታ ጀማሪ መሆን አልቻለም። የሃያ ሁለት ዓመት ወጣት ብሩህ ተስፋ ያለው እንደሆነ ምንም ጥርጥር የለውም። ነገር ግን ስራውን ወደ ትክክለኛው መስመር ለመመለስም ብዙ ጊዜ መጫወት ይኖርበታል። ኤልዮት በዚህ የውድድር ዘመን አራት ጎሎችን ያስቆጠረ ሲሆን በመጨረሻው ሶስተኛው ክፍል ላይም እይታና ቴክኒካል ችሎታን ጨዋታ ላይም ተጽዕኖ የማድረግ ብቃትም እንዳለውን ያሳየው በዘንድሮ የውድድር ዘመን የቡድን ተጫዋች ቢሆንም ተጫዋቹ ደስተኛ አይደለም። ሊቨርፑል በቀሪዎቹ የሊግ ጨዋታዎች ብዙ እድሎች ሊሰጡት ማዘጋጀታቸው ተሰምቷል። ተጫዋቹ ከሳምንታት በፊት ተሸጦ ወደፊት ገንዘብ ለማሰባሰብ ሊጠቅማቸው ይችላል የሚሉ ወሬዎች እንደነበሩም ይገለጻል። እንደ ኒውካስል ዩናይትድ ያሉ ክለቦችም የተጫዋችን ሁኔታ እየተከታተሉ ነው። ሀርቪ ኤሊዮት አሁን ላይ ተጨማሪ የመጫወቻ እድሎችን ይፈልጋል። አስደናቂ ችሎታን ለማሳየትም በየጊዜው መጫወት ያስፈልገባል። ሊቨርፑሎች እሱን ለረጅም ጊዜ መያዝም ከፈለጉም ብዙ እድሎች ሊሰጡት ይገባል። የሁለት ዓመቱ አመቱ ተጫዋች በተለያዩ የመሀል ሜዳ ሚኒያዎችም መጫወት የሚችል ሲሆን ሁለገብነቱ የክለቦችን ፍላጎት እንዲስብም አድርጎታል ነው እየተባለ የሚገኘው። ኒውካስል ዩናይትድ ውዱን ዝውውር ማድረግ ይፈልጋል። ኒውካስል ዩናይትዶች ዌስትሃም ዩናይትድን አጥቂ ጃሮድ ቦውንን በክረምቱ የዝውውር መስኮት የማስፈረም ፍላጎት እንዳላቸው ነው የሚዘገበው ሲል ክላሬት እና ሂው ተናግረዋል። ጃሮድ ቦውን በየተኛውም የአጥቂ ቦታ ላይ በሚጫወትበት ሲሆን ይህ ወሳኝ ሚናውም ባለፉት ጥቂት ዓመታት ውስጥ የዌስትሃም ዩናይትድ እንግዲህ ድንቁ ተጫዋች እንደነበር ያሳያል። ምንም እንኳን በተፈጥሮ የቀይ መስመር አጥቂ ቢሆንም ዳቪድ ሞይስ ልዩ ተጫዋች ብሎ የፈረጀው ጃሮድ በዌስትሃም የአጥቂ መስመር እጥረት ምክንያት በመሐል አጥቂነት ሚና ሲጫወትም ቆይቷል። የኒውካስል ዩናይትድ የክረምት የዝውውር መስኮት እቅዳቸው ጃኮብ መርፊ አስደናቂ አቋም ላይ ቢገኝም አዲስ የቀኝ ክንፍ ተጫዋች ለማምጣት ይፈልጋሉ። የዝውውር ኤክስፐርቶቹ ከክላሬት ና ሂው ሲናገሩ ኒውካስል ከክረምት የዝውውር መስኮት በፊት ዣሮድ ቦውንን ለማስፈረም ፍላጎት ካላቸው ቡድኖች አንደኛው ይሆናል። ብዙ ክለቦችም እንግሊዛዊውን ለማግኘት እንደሚፈልጉ ተነግሯል። ዌስት ሃም ሉካስ ፓኬታን ና ሙሐመድ ኩዱስን ለመሸጥ ከወሰኑ ጃሮድ ቦንን ለመልቀቅ ሊፈተኑ ይችላሉ ሲል ነው የተናገረው። ኒውካስል ሚጌል አልሜሮንን በጥር ዝውውር መስኮት እንዲለቅ ፈቅዶለታል። ይህም ብዙ አማራጮች እንዳይኖራቸው አድርጓል። ሃርቬ ባርነስ ና አንቶኒ ጎርደን ከጃኮብ መርፊ ጋር በቀኝ በኩል ይፎካከራሉ። ነገር ግን ከላይ የተገለጹት ስሞች ከቀኝ ይልቅ በግራ በኩል ይበልጥ ምቹና ተፈጥሯዊ ቦታቸው ነው። ኤዲሃው ፊት መስመሩን ለማጠናከር የሚያስፈልገው የተሻለ የቀይ መስመር አጥቂን ማምጣት ሊሆን ይችላል። ማክፓይሶቹ አሌክዛንደር ኢሳክን ይዘው መቆየት ከቻሉ አንቶኒ ጎርደን ና ባርነስ የግራ በኩሉን እንግዲህ አማራጭ ሲሆኑ፣ ሌላ የቀይ መስመር አጥቂን ለማምጣት ይሞክራሉ። ዌስትሃም ለጃሮድ ቦውን አንድ መቶ ሚሊዮን ፓውንድ ሊጠይቁ እንደሚችሉ ከዚህ ቀደም ጊቭ ሚ ስፖርት እንግዲህ አስነብቦ እንደነበር ነው የሚታወሰው። ስምንት ክለቦች ተጨማሪ የመጫወቻ ጊዜ የሚፈልገውን የማንቸስተር ዩናይትድ ኮከብን ለማስፈረም ግንኙነት አድርገዋል። ማንቸስተር ዩናይትዶች ተከላካይ ቪክተር ሊንድሎፍ ከዚህ ክረምት በፊት ስምንት ያክል ክለቦች ፍላጎት እያሳየ ነው ሲል ከቼንዶፍ ሳይድ ዘግበዋል። የስዊድን ኢንተርናሽናል ነፃ ወኪል ለመሆን ተቃርቧል። ተጫዋቹም ከዚህ በኋላ ከማንቸስተር ዩናይትድ አዲስ ኮንትራት አይሰጠውም ስለሆነም ደግሞ ከፕሪምየር ሊግ ቡድኖች ና ከሌሎች ሊግ ቡድኖችም ፍላጎት ስቧል ፉላም ኤቨርተን ዌስትሃም እና ወልቭስ ቪክተር ሊንድሎፍን በነፃ ዝውውር ለማስፈረም ይፈልጋሉ እነዚያ ክለቦች አንዱ እንግዲህ ቪክተር ሊንድሎፍ ቀጣይ መዳረሻ ሊሆን ይችላል ተጫዋቹ ቅድሚያ የሚሰጠው በእንግሊዝ መቆየት እንደሆነ ተነግሯል ሆኖም ግን የ30 አመቱ ተጫዋች በዩቬንቱስ ኤሲ ሚላን እንዲሁ ኢንተር ሚላን እና የቀድሞው ክለቡ ቤኔፊካም ይፈልጋል። ቪክተር ሊንድሎፍ ለብዙ ዓመታት በዩናይትድ ጠንካራና አስተማማኝ ሆኖ ባይቆይም ለትልቅ ክለብ መደበኛ ጀማሪ ለመሆን ግን በበቂነት ይታያል። አሁን ላይ ዩናይትዶች በዚህ የውድድር ዘመን መጨረሻ ልምድ ካለው የመሃል ተከላካይ ጋር ለመለየትም የተዘጋጁ መስሎ መታየታቸው ምክንያታዊ ነው። ሩበን አሞሪም በዚህ ቡድን ውስጥም ብዙ ለውጦችን ለማድረግ ሳይፈልግ አልቀረም። አሁንም ቢሆን ቪክተር ሊንድሎፍ እንደ ነፃ ወኪል ሆኖ ለብዙ ክለቦችም ጥሩ አማራጭ ይመስላል፣ ስለሆነ ብዙ ጥያቄዎች መቀበሉ አያስደንቅም። የማንቸስተር ሲቲዎች በእርግጠኝነት ለቪክተር ሊንድሎፍ መልካሙን እየተመኙ ከቀጣይ ዓመት ጀምሮ በቡድን ውስጥም ሊያዩት አይፈልጉም ነው እየተባለ የሚገኘው። ተስማሚ የዝውውር ጥያቄ ከመጣ ቶተንሃም ድንገተኛ ሽያጭን ለማድረግ ዝግጁ ነው። ቶተንሃሞች በዚህ ክረምት ተገቢውን ዋጋ ካገኙ የጄምስ ማዲሰንን አስገራሚ ሽያጭም ለመቀበል ተዘጋጅተዋል። በ2023 ክረምት ከሌስተር ሲቲ ከተቀላቀለ በኋላ የቶተንሃም ሆትስፐርስ ደጋፊዎች በጄምስ ማዲሰን ብቃታቸው ትንሽ ቅር ተሰኝተው ይሆናል። እንግሊዛዊው ኢንተርናሽናል በኪንግ ፓወር ስቴዲየም በቆየበት ብዙ ጊዜ ድንቅ ችሎታ ያሳየው ተጫዋች ነው። አሁን ላይ ግን ማዲሰን ብቃቱ በእጅጉ ወርዶ እየታየ ነው። ማዲሰን በቶትንሃም ነገሮች ያልተሳኩለትም አሁን ላይ ቶትንሃም ጥሩ የዝውውር መስኮት ከመጣላቸው ሊመለከቱት እንደሚችሉ ነው የተዘገበው። ለ28 ዓመቱ አማካይ ዝውውር ማን ሊመጣ እንደሚችል መታየት አለበት፣ ነገር ግን ተጫዋቹ ብዙ ፈላጊዎችን ሊስብ የሚችል ትልቅ ስም እንዳለው ይታመናል። ማዲሰን በዚህ ውድድር ዘመን በሁሉም ውድድሮች አስራ አንድ ጎሎችንና ዘጠኝ አሲስቶችን በማስመዝገብ ጥሩ ሪከርድ አለው። ስለዚህም አሁንም በከፍተኛ ደረጃ ተጽዕኖ መፍጠር እንደሚችል ግልጽ ነው። አሰልጣኙም ከአሁን በኋላ ማዲሰንን እንደ ዋና ተጫዋች የሚመለከተው አይመስልም። ነገር ግን ለማዲሰን ፍላጎት ካለ እንዲለቅ መፍቀድ ምክንያታዊ ይሆናል። በእርግጠኝነት ማዲሰንን ለመውሰድ የሚፈልጉ ጥቂት የፕሪሚየር ሊግ ክለቦች አሉ። ማዲሰን ብዙ ጊዜ በጣም ወጥነት ያለው ተጫዋች ላይሆን ይችላል፣ ነገር ግን ብዙ ጥራት ያለው ነው። ተጫዋቹ እንደቀደሙት ጊዜያትም ብቃቱን ለማሳየት ትንሽ በራስ መተማመን ሊያስፈልገው ይችላል። በተጨማሪም ስፐርስ በአጠቃላይ በዚህ አመት ጥሩ አለመሆናቸው ማዲሰንንም አልረዳውም ተብሎ ነው የሚታሰበው። የ28 ዓመቱ ኮከብ በባርሴሎና የኮንትራት አቅርቦት ደስተኛ አልሆነም። ባርሴሎና በጥርና በየካቲት መካከል በርካታ አስፈላጊ የኮንትራት ድሳት ድርድርን አድርጓል። በሚቀጥሉት ወራትም የበለጠ ለመስራት ተስፋ ያደርጋሉ። ራፊኒሃም አዲስ ውል ከቀረበላቸው ተጫዋቾች ዝርዝር ውስጥም ይገኛል። ራፊኒያ በሁለት ሺ ሀያ አራት ሀያ አምስት የውድድር ዘመን ከዓለም ምርጥ ተጫዋቾች መካከል አንደኛው ነው። በአርባ ዘጠኝ ጨዋታዎችም በሁሉም ውድድሮች ሰላሳ አንድ ግቦችንና ሀያ አንድ አሲስቶችን ላደረገው ራፊኒሃም አስደናቂ የውድድር ዘመን ነበር። በሚያስገርም ሁኔታ ለባርሴሎና እሱን አዲስ ኮንትራት ሊሰጠው ይፈልጋል ነገር ግን ስምምነት ላይ ግን መድረስ ከባድ ሆኖባቸዋል። ስፖርት እንዳለው ከሆነ በራፊኒሃና በባርሴሎና መካከል በተደረገው የኮንትራት ድርድር ሁኔታ ላይ ተጫዋቹ ተከፍቷል። የብራዚላዊው ኢንተርናሽናል ደስተኛ ያልሆነውም። የክለቡ የመጀመሪያ ጥያቄ ሁለት ዝርዝሮች አሉት፣ የኮንትራት ርዝመትና የደሞዝ ነው። የራፊንሃ የአሁኑ ኮንትራቱ በ2027 ላይ ያበቃል። ባርሴሎና አዲስ ስምምነቱ ለተጨማሪ አንድ ዓመት እንዲቆይ ይፈልጋል። ነገር ግን ከአማራጭ ሌላ 12 ወራት ጋር እስከ 2029 ሊያራዘም ነው የሚችለው። ነገር ግን ተጫዋቹ በዚህ ደስተኛ አልሆነም፣ ምክንያቱም የአንድ ሲደመር አንድ ኮንትራት ሳይሆን ሁለቱንም ዓመታት አንድ ላይ እንዲሆን ይፈልጋል። ሪፖርቱ በተጨማሪም ራፊኒሃ ባርሴሎና ባቀረበው ደሞዝ ደስተኛ እንዳልሆነና የጠየቀው ደሞዝም ከፍተኛ እንደሆነ ታውቋል። የሳዑዲ ፕሮሊግ ፍላጎት ተጫዋቹ ወደዛ መሄድን ባያስበውም ወደ መካከለኛው ምስራቅ እንዲሄድ የሚያደርገው ገንዘብ ሊሰጡት የሳዑዲ አረቢያ ቡድኖች እየተከታተሉት እንደሆነ ልብ ሊባል ይገባዋል። የሚገርመው ነገር ራፊኒሃ በአዲሱ ኮንትራት ውስጥም ባርሴሎና በከፍተኛ ሁኔታ የጨመረው የውል ማፍረሻን ተቀብለው ይመስላል። ካታሎኒያውያኖቹ እንግዲህ ተጫዋቹን ሲፈልጉ የመልቀቅ አማራጭ ሊሰጡትም እንደሚችሉ ጭምር ነው ዘገባዎቹ እያሰፈሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል።